የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነጋድራስ የኢትዮጵያ ንግድ ባንክ የንግድ ስራ ፈጠራ ውድድር በርካቶችን ለስኬት ያበቃ ነው። በዚህም በዘርፉ ላበረከተው አስተዋጽኦ በስራና ክህሎት ሚኒስቴር እና በኢንተርፕርነርሽፕ ልማት ኢንስቲትዩት በተዘጋጀው መድረክ እውቅና ተሰጥቶታል። ያደረገው የሚዲያ ድጋፍ እጅግ እጅግ በጣም የኢትዮጵያ ብሮድካስቲንግ ኮርፖሬሽን ለኢትዮጵያ ልዕልና የሚል መፈክር ነው ያለው፣ ቀዳሚ ቃል ነው ያለው። በዚህ መሰረት ነው አብዛኛዎቹን ስራዎች የምንሰራው። በዚህ ውስጥ ስንመለከተው ደግሞ ትልቁ ይህንን ነገር የሚያሳካልን ነገር እንደ ሀገር ፈጠራ ነው። ይህም ፕሮግራም የሚያበረታታው ፈጠራ ነው። በሺዎች የሚቆጠሩ ወጣቶች በዚህ ፕሮግራም ላይ ለመሳተፍ ይወዳደራሉ። በመቶዎች የሚቆጠሩት በአካል መጥተው ደግሞ ይወዳደራሉ። የተወሰኑት ደግሞ ሽልማት ያገኛሉ። ይሄ የሚደረግበት ዋናው ምክንያት ሰዎች ይህንን በማየት ሌሎች ስራ ፈጣሪዎች እንዲ እንዲነቃቁ አንዱ ሰው ከአንዱ ትምህርት እንዲወስድ በማድረግ ይህንን ጉዳይ በሀገሪቱ ቋሚ አጀንዳ እንዲሆን ከሳምንት ሳምንት፣ በአመቱን በሙሉ በቋሚነት ነው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ይሄን የሚሰራው። ጊዜው የፈጠራ ነው። በፈጠራ ነው ስኬቶችን ማምጣት የምንችለው። የኢትዮጵያ ልዕልና ሊረጋገጥ የሚችለው በፈጠራ ነው ብለን እናምናለን። ይህን ፈጠራ ለመደገፍ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኃላፊነቱን ወስዶ ነው እየሰራ የሚገኘው። በቋሚነት መሰራቱ ደግሞ ለብዙዎች በመገናኛ ብዙኃን ይሄ በሚደርስበት ወቅት ብዙዎች ይሄ መረጃ እንዲደርሳቸው ያደርጋል ያደርጋል አንዳቸው ከአንዳቸው እንዲማሩ ያደርጋል። ልምድ እንዲለዋወጡ ያደርጋል። መነቃቃትን ይፈጥራል በሀገሪቱ። ስለዚህ በጣም ትልቅ ትርጉም ያለው ስራ ነው። ይሄንን ደግሞ እውቅና በመስጠት ሽልማት ስለተሸለመን በጣም ደስ ይለናል። ተበረታተን እንድንሰራ የሚያደርገን ነው። በኢንተርፕርነርሽፕ ሳምንት ማጠናቀቂያ መድረኩ ላይ በእውነቱ ተሳታፊ የነበሩ ስራ ፈጣሪዎች የእውቅና ሽልማት አግኝተዋል። በተለይ እንደኔ አይነት የአካል ጉዳት ላለባቸው ሰዎች ኢንስፓይር ያደርጋል ብዬ አስባለሁ። ይህን ለሚመለከቱ ሰዎች ለኔ ደግሞ የበለጠ ሞራልና ምናልባት ያልሰሯቸውን ነገሮችን እንዳይ ያደርገኛል። በተለይ ገጠር አካባቢ አንዱ ቻሌንጅ የነበረው መክፈል አይችሉም ነበር። አሁን ግን ለፋርማሲ ይከፍላሉ። ፋርማሲ ግን ኦንላይን መክፈል የሚችልበት ስለዚህም፣ ባሬር ነው ሪሙቭ በማድረግ አንድ ሰው ሙሉ ህክምና ማግኘት የሚችልበትን ስራ ፈጥረናል ማለት። የስራና ክህሎት ሚኒስትር ሙፈሪያት ካሚል ከቅርብ ጊዜ ወዲህ ኢትዮጵያ ለዘርፉ ትኩረት ሰጥታ እየሰራች በመሆኑ ውጤቶች መመዝገባቸውን አንስተዋል። ኢትዮጵያ ኢንተርፕረነሮች የነበሯት ሀገር ቢሆንም ኢንተርፕረነሮች ምቹ ምህዳር አግኝተው አቅማቸውን ለማውጣት የሚያስችል የተሟላ እድል ግን አልነበራቸውም። ላለፉት ሰባት አመታት በተለይም ላለፉት አራት አመታት ኢንተርፕረነሮች ይህ ምህዳር እንዲኖራቸው በመንግስት በኩል ትልቅ ትኩረት ተሰጥቶ ሲሰራ ቆይቷል። እነሆ ፍሬው ኢትዮጵያ በዚህ ማፕ ውስጥ፣ በዚህ ምህዳር ውስጥ ምንም ካልነበረችበት ተነስታ ሁለት መቶ የዓለም ሀገራትን እየመራች ቁንጮ ላይ እንድትቀመጥ አስችሏታል። በመድረኩ ኢትዮጵያ የዓለም አቀፉ ኢንተርፕርነርሽፕ ኔትወርክ በየጊዜው በሚያወጣው የኢንተርፕርነርሽፕ ሁነቶች ብዛት ከ12400 በላይ ሁነቶችን በማዘጋጀት ቀዳሚ ሆና ማጠናቀቀው ተገልጿል። እየሰራን ያለነውን የስታርታፕ ምህዳር የመገንባት ስራ የሚያሳልጥ ይሆናል። በርካታ የውጭ አካላትን የሚስብ ይሆናል። ኢትዮጵያ ከቶ እንዴት ሆኖ ወደዚህ ስፍራ ማምራት ጀመረች ተብሎ የኢትዮጵያን ጉዞ የሚያጠኑ ተመራማሪዎችን የሚጋብዝ ሂደት ይሆናል። አዳዲስ ኢንቨስትመንቶችን፣ ቬንቸር ካፒታሊስቶችን የሚጠራ ሂደት ይሆናል። ባለፈው ዓመት በተዘጋጀው የዓለም ኢንተርፕርነርሽፕ ሳምንት ኢትዮጵያ በእውነቶች ከአፍሪካ ሁለተኛ ከዓለም ደግሞ ስምንተኛ ደረጃ በመያዝ ማጠናቀቋ ይታወሳል።